አሰላም አሌይኩም ወረሐመቱላሂ በርካቱ። ውድና የተከበራችሁ የአቡካውሰርሳያት ተከታታዮች እንደምናላችሁ፣ አልሐምዱሊላህ ሰላም ነው። እነሆ ዛሬ ደግሞ በመከነ ሰላም ቀበሌ አራት ጎማጣ ህብረሱቁ አካባቢ አዲስ ምስረት አለ እሱ ላይ የሚሸጥ ቦታ አለ። ውዶች የምትፈልጉ ካላችሁ በዩቲዩብ ቻናላችን ገባ ብላችሁ የምልክላችሁን ቪዲዮዎች እያያችሁ ላይክ፣ ሰብስክራይብ እያደረጋችሁ ወላ ህቅትን ጥሩ ቦታ ነው። እንግዲህ ጎማጣ የማያውቅ የለም። ደስቁ አካባቢ ነው። ጎማጣ ካምፕ ውስጥ ነው። በጣም ሀሪፍ ቦታ ነው። ብቻ እንደምትመለከቱት ህቅትን በጣም በጣም በጣም የተሻለ ቦታ ነው። እንግዲህ እንደምታዩት ይሄ በቅርብ ቀን የተመራ ነው። ካሬው ሁለት መቶ ካሬ ነው። ዋጋ ደግሞ ዘጠኝ መቶ ሺ ይባላል ቀርቦ መደራደር ይቻላል። እንግዲህ በውጭ ያላችሁ ስልክ መስመራችን ላይ ገባ ያላችሁ ማናገር ትችላላችሁ። ጥሩ ቦታዎችን እናሳያለን። ለቤተሰብም ስደውሉ እኛ ጋር ታገናኛቸዋላችሁ። ቦታውን እናሳያለን ማለት ነው። እንግዲህ ውዶቼ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ሮ